የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንኳን ለዛሬው ዕለት፣ ለዛሬው ሰዓት፣ ለዛሬው ደቂቃ፣ ለዛሬው ሰከንድ በሰላም አደረሳችሁ። መቼም ዛሬን ዛሬ ስንል ብዙ ነገሮችን ከኋላ ትተን ነው። እግዚአብሔር ግን ያጎበጠንን ሸክም አቃሎ ያደከመንን ነገር አድክሞ ተራራ የሆነብንን ነገር ደልድሎ ጨለማውን ደግሞ በብርሃን ድል ነሥቶ ዛሬን ዛሬ ለማለት ስላበቃን በእውነት እግዚአብሔር ይመስገን፣ አሜን። ዛሬ ምናልባት የሚያዩን ሰዎች ልክ እንደዚሁ የኖርን ምንም ያልነካን ይመስላቸው ይሆናል። ወገኖቼ በምድር ላይ ያለ ሰው አይደለም። በምድር ላይ የቆመ ሐውልት እንኳ ክረምትና በጋ ሲፈራረቅበት መልኩን ይለውጣል። ክረምትና በጋ ሲፈራረቅበት የቀድሞ ውበቱን ያጣል። በውስጡ የሚፈለገው ማብረቅረቁ ሳይሆን በውስጡ ያለው ውበቱ ዘመን መቁጠሩ እየሆነ ይመጣል። ስለዚህ በምድር ላይ ያለን የምናስብ የምንናገር፣ የምንተገብር፣ የምንሰጥ፣ የምንቀበል፣ ስሜት ያለን ደስታና ሐዘን የሚፈራረቅብን እኛማ ብዙ ነገሮችን አልፈን ብዙ ነገሮችን ተሻግረን ዛሬን ዛሬ ለማለት በቅተናል። ሰዎች የዛሬውን ኑሯችንን ሲያዩ ኑሯችን ከመጀመሪያ እስከ መጨረሻ እንደዚህ ሊመስላቸው ይችላል። ነገር ግን ዛሬ ልደት የሚመስለው ኑሯችን ከፊት ለፊቱ ምጥ እንደነበረ የምናውቀው እኛ ብቻ ነን። ሰዎች ስለ ልደት ነው የሚያወሩት፣ እኛ ግን የምናስበው ስለ ምጡ ነው። ስለዚህ ዛሬን እንደዚሁ ዛሬ አላልንም። ዛሬ ፍሬ ከሆነች ከፊት ለፊቷ የአዝመራ ዘመን ነበረ። ዛሬ ፍሬ ከሆነች ከፊት ለፊቷ የዝና የጭቃ የማጥ ዘመን ነበረ። ዛሬ ፍሬ ከሆነች ከፊት ለፊቷ ጨለማ ነበረ፣ አንበጣ ነበረ፣ ኩብኩባ ነበረ፣ ተምች ነበረ፣ ውርጭ ነበረ፣ ዋግ ነበረ። ዛሬ ፍሬ ከሆነች ወገኖቼ ከፍሬው ጋር ደግሞ ፍሬውን ተጣብቀው የነበሩ ገለባዎች ነበሩ። ገለባ ወዳጅነት ወገኖቼ፣ ገለባ አስተሳሰብ፣ ገለባ ምርጫ። ይሄ ብቻ አይደለም። ከፍሬው ጋር ደግሞ ምን አለ? የሚያሰክር እንክርዳድ ደግሞ አለ። የሚያሰክር እንክርዳድ አለ። እኛ ኪሎ መቀነሳችንን አንፈልግም፣ ከነ ገለባው ከእንክርዳዱ እየመዘንኩ ልኑር ነው የምንለው? ወገኖቼ፣ ጥራት ያሳንሳል ነገር ግን አያሰክርም። ጥራት ያሳንሳል ነገር ግን ከገለባ ይለያል። ዛሬ ፍሬ ከሆነች ከፊት ለፊቷ ብዙ ታሪክ አለባት። ዛሬ የሚያዩን ሰዎች በእውነትም ምንም ያልተነካን ሰዎች ነው የሚመስሉ የሚመስላቸው። ምን አለባቸው ነው የምንባለው ብዙ እንደነበረብን የምናውቅ ግንኛለን ቀና ብለን ከሆነ መድኃኔ ዓለም ሸክማችንን ተረክቦን ነው። ተደስተን ከሆነ ኢየሱስ ክርስቶስ ጌታችን ሐዘናችንን ወስዶልን ነው። ተፈውሰን ከሆነ እርሱ ቁስላችንን ተውሶት ነው። ስለዚህ ዛሬ ስንል እንዲሁ ዛሬ አልሆነችም። ዛሬ ፍሬ ነች ካልን ከፊት ለፊቷ ብዙ መከራዎች አሉ ብዙ ትግሎች አሉ ብዙ ተለቅመው የማያበቁ ጉዳዮች አሉ ዛሬን ፍሬ አድርጎ የሰጠን ግን እግዚአብሔር ነው ወገኖቼ በእርግጥም ሰዎች ዛሬን ብቻ ቢያዩ በቂ ነው ከፊት ለፊታችን ያለውን መከራችንን ፈተናችንን ስንተርክላቸው ፊልም ነው የምታወሪ ወይስ እውነት ነው? እንዴት ሰው ይህን ሁሉ ተሸክሞ እንዴት ይቆማል? እንዴት ያብባል? እንዴት ያበራል? እንዴት ደስተኛ ይሆናል? አዎ፣ የእኛ ጌታ ጋርዶ ስለሰራን ነው። እግዚአብሔር ይመስገን፣ ጋርዶ ስለሰራ። እነኝህ ሕንፃ የሚያድሱ ሰዎች፣ እነኝህ ሕንፃ የሚሰሩ ሰዎች ጋርደው ነው የሚሰሩት። መንገደኛው የሚያየው የተጋረደውን ነው። እነሱ የሚያዩት ያላለቀውን ነው። እግዚአብሔር መሐንዲስ ነው ወገኖቼ። መሐንዲሱ ሁል ጊዜ ስላለቀው ሳይሆን ስላላለቀው ነገር ነው የሚያስበው። ነቢዩ ዳዊት ማለ፣ ያልተሰራ አካሌን አይኖች አዩኝ። ለምን? እግዚአብሔር መሐንዲስ ስለሆነ ያልተሰራውን ነገራችንን እሱ ያያል። ለሰዎች ግን ሸላልመው ያወጣናል። እግዚአብሔር ይመስገን በሰዎች ፊት ሸላልሞ፣ ጌታ ምን ይለናል? ያቀርበናል። እግዚአብሔር ይመስገን ሸላልሞ። በጣም የከፋን ቀን ሰዎች የሚሉን ነገር አለ። በጣም ደስ ብሏችኋል የሚሉ ታመን፣ በምናቃስትበት ጊዜ ምን አግኝታችሁ ነው? አምሮባችሁ ነው እንባላለን። ዘመኑ የእናንተ ነው እንላለን። እኛ ዘመን ከዳኝ እያልን በውስጥ እናለቅሳለን። ከውስጥና ከውጭ የምንሰማው ድምፅ ሲለያይብን እንበሳጫለን። ሰው እንዴት አላወቀልኝ የምንላለን። ወገኖቼ ሰው ቢያውቅላችሁ ምን ያደርግላችኋል? በእርግጥም ወገኖቼ ሰዎች ስላላወቁ አይደለም ከፍቶን፣ ተደስታችኋል የሚሉን በእርግጥም ሰዎች ስላላወቁ አይደለም ታመን ጤነኛ ናቸው የሚሉን በእርግጥም ሰዎች ስላላወቁ አይደለም እግዚአብሔር ጉዳታችንን ሳይሆን እግዚአብሔር ካሳችንን ስላሳያቸው ነው። እግዚአብሔር ቁስላችንን ሳይሆን እግዚአብሔር ፈውሳችንን ስላሳያቸው ነው። ወገኖቼ እግዚአብሔር ያየውን ሰዎች ቢያዩ ኖሮ ይተፉን ነበረ። የተተፋ ነገር እንደማይላስ ልክ እንደዚሁ ለዘለዓለም ተስፋ ይቆርጡብን ነበረ። አዎ፣ ዛሬ ፍሬ ነው። ፍሬ ከገለባ ይለያል። ፍሬ ከምን ይለያል? ከእንክርዳድ ይለያል። ልብ አድርጉ። ፍሬን የሚፈታተኑ ከአዝመራ ጀምሮ እስከ ወፍጮ ቤት ድረስ ነው። ወፍጮ ቤት ላይ በባለሙያ ይለያያሉ። በባለሙያው በመንፈስ ቅዱስ ሕይወታችን ለእግዚአብሔር መስዋዕት ሲሆን፣ ሕይወታችን ለእግዚአብሔር መባ ሆኖ ሲቀርብ ገለባ ነገሮቻችን ሁሉ ገለል ይላሉ። እንክርዳድ የሆኑብን ነገሮች ሁሉ ምን ላሉ ገለል ይላሉ። በእርግጥም ዛሬ ፍሬ ናት። ወገኖቼ፣ ዛሬ ድል ነች። ዛሬ ድል ከሆነች በዙሪያዋ ምን ነበረ? ጦርነት ነበረ። በዙሪያዋ ምን ነበረ? ደጀኖች ነበሩ። በዙሪያዋ ምን ነበረ? ትግሎች ነበሩ። አዎ ወገኖቼ ዛሬን ዛሬ ለማለት ስንበቃ በጸሎት ያገዙን ነበሩ። በምክር ያገዙን ነበሩ፣ አን ነው ያሉ ነበሩ። ወገኖቼ በዚህ ዓለም ላይ በውሸት እንኳን ካጠገባችሁ ነን የሚለን ሰው ማግኘት ቀላል እንዳይመስላችሁ። በእውነት አይደለም በውሸት እንኳን ያረጋጋል። ምክንያቱም የሰው ልጅ ትልቅ ፈተናው ብቸኝነት ነው። እግዚአብሔር ማህበራዊ ፍጡር አድርጎ ስለፈጠረው ብቸኝነት ይጎደዋል። ሰው ከቦን እንኳ ብርድ ብርድ ይለናል። ሰው እንኳ አይዟችሁ እያለን እንኳ ይከፋናል። አለሁላችሁ እያለን እንኳ ሌጣነት ያሰቃይናል። ስለዚህ ዛሬ ድል ከሆነች ጦርነት ነበራት። ዛሬ ድል ከሆነች ደጀኖች ምን ነበሩ? በዙሪያችን ነበሩ። በጸሎት ያገዙን ነበሩ። ስለዚህ ድሉ የምንድን ነው? የጋራ ነው። እግዚአብሔር ይመስገን። ድሉ የጋራ ስለሆነ ዛሬን ዛሬ እንድንል በጸሎታቸው ያገዙንን ሰዎች ልንባርካቸው ይገባል። በምክራቸው የደገፉንን ሰዎች ዛሬን ዛሬ ያልኩት ድሉ የጋራችን ስለሆነ ደስ ይበላችሁ። ዛሬን አይቻለው ልትሉ ይገባል። ዛሬ እኮ ጎዶሎ ናት። ዛሬ እኮ ያልተመለሰ ጸሎት አላችሁ። ዛሬ እኮ ሕመምተኛ ናችሁ። ዛሬም ጉድለት አለባችሁ። ዛሬም ችግሮች አሉባችሁ። አዎ፣ ዛሬ ከሁኔታ በላይ ናት። እግዚአብሔር ይመስገን። የጎደለባችሁ ስላላችሁ ነው። የሞቱ ሰዎች ጎደለብን ማለት አልቻሉ። የጎደለባችሁ በሕይወት ስላላችሁ ነው። የሌሉ ሰዎች ጎደለብን ለማለት አልበቁም። ስለዚህም ዛሬን ከነጉድለቱ የሰጠን ጌታ ስሙ ብሩክ ይሆናል። ልብ አድርጎ ወገኖቼ፣ እግዚአብሔር አምላክ ይችን ህይወታችንን ሲያቀናጃት፣ እችን ህይወታችንን ሲሰጠን ጉድለትን ጣዕም አድርጎን ይሰጠን። የሰጠን ጉድለት ማለት ማባያ ማለት ነው፣ ማባያ ማለት ነው። ብዙ የምንበላው የሚያቃጥል ነገር ካለ ነው። የሚጣፍጥ ነገር ይዘጋል፣ የሚያቃጥል ነገር ግን ብዙ ያስበላል። ሁሉም ነገር ቢመቻችልን ሁሉም ነገር ሰላም ቢሆንልን መኖር እያስጠላን ይመጣል። መኖር እያታከተን ይመጣል። ሁሉም ነገር ቢሟላልን ወገኖች እንሰለቻለን። እግዚአብሔር ግን ይችን አርፌ ይግደለኝ የምንልበት ጉዳይ በውስጣችን ያስቀምጣል። ጉዳያችን እስኪሞላ፣ ጸሎታችን እስኪፈጸም ገና መኖር እንፈልጋለን። ጉርለት የመኖር አምሮት አድርጎ የሰጠን ጌታ ስሙ ብሩክ ይሆን። አያችሁ እግዚአብሔር ሕይወትን እንዴት አድርጎ እንደቀመመው እግዚአብሔር ሕይወትን እንዴት አድርጎ እንዳጣፈጠው። አያችሁ በጉርለት ውስጥም ሕይወት አለ። በጉርለት ውስጥም ተስፋ አለ። በጉርለት ውስጥም የመኖር ምን አለ፣ አምሮት አለ። ስለዚህ ዛሬ ፍሬ ናት። ዛሬ ምንድን ናት? ድል ናት። ዛሬ ድል ከሆነች ከጀርባዋ ጦርነት ነበረ። እኛ ወገኖቼ ጦርነቱን አልታገልንም፣ ውጊያውንም አልተሰለፍንም። እኛን ወክሎ የተዋጋ ጌታ ስሙ ብሩክ ይሁን። በዳር ድንበር ያለ ወታደር ስለ ሀገሩ ተዋድቆ፣ በመሀል ሀገር ያለ አሸነፍን እያለ ይጨፍራል። እግዚአብሔር ተዋግቶልን አሸነፍን ብንል ይገባናል። እግዚአብሔር ይመስገን። እግዚአብሔር ድሉን ድላችን አድርጎ ሰጥቶናል። ሰልፉን ግን ብቻውን ተረክቦናል። የመጣብንን ወራሪ፣ የተሰለፈብንን ሰልፈኛ ወገኖቼ፣ የእኛ አቅም አይችለውም ነበር፣ የእኛ ጉልበት አይችለውም ነበር። እንደውም አንዳንድ ትግሎቻችንን ካለፉ በኋላ ስንሰማቸው አንገዳግሎናል፣ ብሎናል። አልፈው አሉ እኮ ወገኖቼ፣ ማለፋቸው ያንገዳገልን ብናያቸው ምን ሊያደርገን ነበር? እግዚአብሔር አይቶ አሻግሮን። እንደዚህ ካንገዳገደን ብንጋጠማቸው ምን እንሆን ነበረ? ካየነው ጦርነት ያላየነው ጦርነት ይበልጣል። አይተን ከዘለልነው አይቶ ያሳለፈን ይበልጣል። እግዚአብሔር ይመስገን። አዎ ወገኖቼ፣ ዛሬ ውብናት፣ ዛሬ ውብናት። ዛሬ ማለት ትናንት አይደለችም። ከትዝታ እስር ተፈቱ። አዎ ትላንት አጉዱላችኋል፣ ትላንት አሳዝናችኋል፣ ትላንት ቤተሰባችሁን፣ ትላንት ወዳጆቻችሁን ገፍታችኋል። ትላንት ምክርን አልሰማችሁም ነበረ። ትላንት ብትሰሙ ኖሮ ዛሬ የምታጭዱትን ነገር አታጭዱም ነበር፣ ግን አልፏል። ቢሆን ኖሮ ባይሆን ኖሮ የሚሉ ነገሮች ያደክማሉ። ባይሆን ኖሮ ሄዶ ሄዶ ሄዶ ሄዶ ባልወለድ ኖሮ ባይሆን ኖሮ ሄዶ ሄዶ ዓለም ባይፈጠር ኖሮ ባይሆን ኖሮ ሄዶ ሄዶ እግዚአብሔር ሰውን ባይፈጥር ኖሮ ባይሆን ኖሮ ወገኖቼ፣ ማለቂያ የሌለው የሞኝ ትረካ ነው። ከሞኝ ትረካ ውጡ፣ ሆኗል። ወደ ነገ ፍጠኑ። እግዚአብሔር ይመስገን። ባይሆን ኖሮ አው ትናንት እንዲህ ባታደርገው ኖሮ ትናንት ይህን እድልሽን ባታሳልፊው ኖሮ ትናንትና ይህን እድልህን ባታሳልፈው ኖሮ ወገኖቼ ትናንትን ዛሬ አድርጎ የሚከሰን የሰውን አፍ የሚከራየው ሰይጣን ነው። አለፈ። ዛሬም ግን የመኖር እድል ናት። እግዚአብሔር ይመስገን። እግዚአብሔር ዛሬን ሲሰጠን ከትናንት የተሻለች አድርጎ ነው። ትናንት አልፏል ወገኖቼ። ትናንት ባለፈ ነገር ማዘን፣ መቆርቆር፣ መጎዳት እራስን በጦር መውጋት ነው። ማንም ሰው ወደዛ ጦር መወርወር ይቀለዋል፣ ወደ ራሱ ግን የሚተኩስ የለም። በትላንት ጸጸት ለመሰቃየት የፈቀዱ ሰዎች ግን ራሳቸውን ለመመረዝ የፈቀዱ ሰዎች ናቸው። ራሳችሁን አትመርዙ። ትላንት አልፏል፣ አይመለስም። ነገም ላደርስበት ትችላላችሁ። የእናንተ ገንዘባችሁ ዛሬ ነው። ለዚህ ነው ዳዊት በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ። ጌታ ኢየሱስ ክርስቶስም ራሱን ለሁሉ ቤዛ ሰጠ ይልና በገዛ ዘመኑ ምስክርነቱ ይህ ነበረ በገዛ ዘመኑ በራሱ ዘመን በራሱ ዘመን ለማን ለዳዊት የሐዋርያት ሥራ ምዕራፍ 13 ቁጥር 36 በገዛ ዘመኑ ምስክርነቱ ይህ ነበረ ለማን ለጌታችን ለኢየሱስ ክርስቶስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ በገዛ ዘመናችሁ የገዛ ዘመናችን መቼ ነው? ትላንትና ነው የገዛ ዘመናችን? ነገ ነው የገዛ ዘመናችን? አሁን ነው፣ አሁን ነው ወገኖቼ። እንኳን ትላንት ላይ አይደለም፣ ቅድም ላይ እንዳትዘገዩ፣ አሁን ላይ። አሁን ልታደርጉት የሚገባችሁ ምንድነው ወገኖቼ? ስላላደረጋችሁት ነገር ስትጨነቁ የምታደርጉት ነገር እንዳያልፋችሁ ተጠንቀቁ። ስላላደረግነው ነገር ስለማይከለሰው ትላንት ስለሄደው ወንዝ ስትጨነቁ፣ ያለውን መክሊት እንዳጥሉ። ዛሬ ገንዘባችን ነው። ዛሬ የገዛ ዘመናችን ነው። ልብ አድርጎ ወገኖቼ፣ ዕድሜና ስንቅ እንደያዩ ነው ይባላል። ስንቅ ለወር ከቆጠቡት ለወር ይሆናል፣ ለዕለት ካሉትም በዕለት ያልቃል። ዕድሜም ልክ እንደዚሁ ነው። ይችን ሰዓት ይህችን ሰዓት ካሰባችሁ የዘላለም ሥራ ትሰሩባታላችሁ። ይህችን ሰዓት ካላሰባችሁ ደግሞ ለመደነዝ ፈቃደኛ ከሆናችሁ የዘላለም ጥፋት ትሰሩባታላችሁ። አንድ ደቂቃ የተወለድንበት፣ አንድ ደቂቃ የምንሞትበትን፣ አሁን ዘላለም ናት። አሁን አሁን ብቻ አይደለችም፣ አሁን ጊዜ ናት። አሁን ከጊዜ ውጭ ሆነ ዋጋ የምንቀበልባት ናት። ዛሬ የገዛ ዘመናችን የራሳችን ዘመን። ልብ አድርጉ ወገኖቼ፣ እግዚአብሔር ዘመንን ለግላችን የሰጠን ለግላችን ነው ዘመንን የሰጠን። እያንዳንዱ ሰከንድ። በአንድ ሰከንድ ውስጥ ተጠመቅን፣ በአንድ ሰከንድ ውስጥ አመንን፣ በአንድ ሰከንድ ውስጥ ንስሓ ገባን። አንድ ሰከንድ የዘመናትን ታሪክ የሚለውጥ ከሆነ ብዙ ሰከንዶች ተሰጥተውናል። ስለዚህ ወዳጆቼ፣ ዘመን ተጨምሮልናል። ዘመን ተሰጥቶናል። በገዛ ዘመናችን የማን ሐሳብ እናገልግል? የእግዚአብሔርን ሐሳብ እናገልግል። መቼ ነው የኛ ዘመን? አሁን ነው። ስለዚህ አሁን ይቅር እንባባል፣ አሁን እንስማማ፣ አሁን እንተዛዘን፣ አሁን የሆዳችንን እንነጋገር፣ አሁን የከፋንን ነገር እንለዋወጥ። አሁን አሁን ወገኖቼ፣ አሁን ጦም አዳሪዎችን እናስብ። አሁን እኔ የማስፈልገው ለማን ነው እንበል አሁን የኔ ማጽናናት የሚያስፈልገው ለማን ነው እንበል። አሁን ውለታችንን እንመልስ። አሁን ላሳደጉን፣ አሁን ላስተማሩን ሰዎች ምስጋናችንን እንስጥ። ምክንያቱም የእኛ ጊዜ አሁን ነው። የገዛ ዘመናችን አሁን ነው። በዓለም ላይ የመጨረሻው ሞኝ ጊዜ ተሰጥቶት ጊዜ የሚጠብቅ ነው። አሁንም ጨብጦ ያልተጨበጠ ጊዜ የሚጠብቅ ሰው እሱ የዓለም ላይ የመጨረሻው ሞኝ ነው። ስለዚህ ወገኖቼ፣ ዓመቱን በድለን ከሆነ በዚህ ሰዓት መካስ እንችላለን። በዘመናችን ጽድቅ ውል ብሎን የማያውቅ ከሆነ አሁን ጽድቅን መጀመር እንችላለን። ከእግዚአብሔር ጋር የሚያገናኘን ቀጠሮ አይደለም፣ ውሳኔ ነው። ከእግዚአብሔር ጋር የሚያገናኘን ምኞት አይደለም፣ ውሳኔ ነው። አሁን እንወስን። ዛሬን ገንዘብ አድርጎ የሰጠን ጌታ ስሙ ብሎት ይሆን። ዛሬ ድል ናት ጦርነቱን ለራሱ አድርጎ ዛሬ እንድላርጎ የሰጠን ጌታ ስሙ ብሩክ ይሁን። ዛሬ ፍሬ ናት። ብዙ መከራዎችን፣ ብዙ ፈተናዎችን፣ ብዙ ጭጋጋማ ቀኖችን፣ ብዙ የክረምት ጨለማዎችን፣ ብዙ ፍሬውን የሚበሉ ነገሮችን አሳልፎ ዛሬ ባለ ፍሬ ባለ ዘለላ ያደረገን የእስራኤል አምላክ እርሱ ብሩክ ነው። ስለዚህ ወገኖች ዛሬን እንጠቀፍበት፣ በገዛ ዘመኑ በራሱ ዘመን ልብ አድርጉ። እድሜ እናት ለልጁ አትሰጥም። ማንም ለማንም ማበደር የሚችለው አይደለም። ሁላችንም እግዚአብሔርን የምናገለግለው በገዛ ዘመናችን ነው። ምስክርነታችንን የምንፈጽመው በራሳችን ዘመን ነው። ወደዳችሁም ጠላችሁም፣ ይሄ ዘመን የኛ ነው። ይሄ ዘመን የኛ ነው። ይሄንን ዘመን የምናመራውም የምናጣፍጠውም እኛው ነን። አንድ ቋንቋ አለ ወገኖቼ፣ ባለ ጊዜዎች እሚል ባለ ጊዜዎች ቆኛለን። ባለ ጊዜ ማለት ገንዘብ ያለው አይደለም። ባለ ጊዜ ማለት ስልጣን ያለው አይደለም። ባለ ጊዜ ማለት እግዚአብሔር ጊዜ የሰጠው ነው። እግዚአብሔር ጊዜ የሰጠው ነው። እግዚአብሔር ጊዜን ደግ፣ እግዚአብሔር ጊዜን ክፉ አድርጎ አልሰጠንም። እኛው ግን ጊዜን እናከፈዋለን። እኛው ግን ጊዜን እናመራዋለን። እግዚአብሔርማ ምን አጎደለብን? ይኸው ክረምትና በጋ ይፈራረቃል ሌትና ሌትና ቀን ይፈራረቃሉ። ከእግዚአብሔር የጎደለ የለም ከእኛ እንጂ። ስለዚህ በእውነትም ባለጊዜዎቹ እኛንን፣ የዛሬ ባለቤቶች እኛንን፣ ዛሬን ዛሬ እንድንል የረዳን ጌታ ስሙ ብሩክ ይሁን። መጽሐፉ የመዳን ቀን ዛሬ ነው ይላል። የመዳን ቀን ዛሬ ነው። ዛሬ መዳን የሚችል በሽተኛ ቆይ ነገ ተውኛ አይልም። አሁን መዳን ነው የሚፈልገው። ነፍሱን በሚመለከት ግን ሰው ቀጠሮ ያበዛል። ወገኖቼ ንስሐ ማለት መኖር ማቆሚያ ማለት አይደለም። ንስሐ ማለት የነገን መንገድ ንጹህ ማድረጊያ ነው። ንስሐ ማለት ያለፈውን ሸክም መጣል፣ ትናንትና ነገን እንዳያውቀን እድሜውን መቅጨት ነው። ስለዚህ የነገ መንገዳችን የሚጸዳው በምንድን ነው? በንስሐ ነው። ባንክ ቤት ውስጥ ገንዘብ ከማጠራቀም ሕሊና ውስጥ ሰላም ማጠራቀም ይበልጣል። የነገ ስንቅ ሰላም ነው፣ ገንዘብ አይደለም። ወገኖች የነገ ትልቅ ጤንነት ከእግዚአብሔር ጋር መስማማት ነው። የተወደደ ቀን አሁን ነው። ከአሁን የተሻለ ጊዜ የለም። ቀጠሮ ያበዙ ሁሉም ንስሐቸው አልሰመረም። ፈርዖን ብዙ ጊዜ ቀጠሮ አብዝቷል። ቆይተውኝ ይች መከራ ትለፍ ይቺ ሲል መጨረሻ በኤርትራ ባህር ተቀጣ። አዎ ወገኖቼ ንስሐ የምንገባው በተሰጠ የንስሐ ዘመን ነው። ያቺ ዘመን ካለፈች ብንመኝም ላናገኘው እንችላለን። ስለዚህ ዛሬ ገንዘባችን ናት። ለምንድን ነው ረጅም ዘመን በበደልናቸው ሰዎች በደል የምንሰቃየው? ዛሬ ለምን ይቅርታ እንጠይቃቸው ዛሬ ደውለን ዛሬ ፈልገን አሳዝኛችኋለሁ ይቅርታ ማለት ወገኖቼ፣ ያኛው ትልቅ እኔ ጠያቂው ትልቅ መሆንበት ርዕስ አይደለም። በይቅርታ ትልቅ የሚሆነው እግዚአብሔር ነው። በይቅርታ የበላይ የሚሆነው ታረቁ ያለው እግዚአብሔር ነው። ለምን ዛሬ አንዘጋውም? ወገኖቼ፣ ህሊናችንን እየቆረቆረ ለምን እንኖራለን? ከምቹት ራስ ይልቅ ምቹ ህሊና እንቅልፍ ያስይዛል። ስለዚህ እንቅልፋችንን ለማንቀድሰውም ዛሬ፣ አዎ ዛሬ ብዙ መካሻ አላት። ዛሬ ብዙ መሰረት መጣያ ያላት፣ ዛሬ መደምደም እንችላለን። ዛሬ መጀመር እንችላለን። ያለፈውን በደል ዛሬ መዝጋት እንችላለን። ሂሳቡን መዝጋት እንችላለን። አዲሱን ዘመን ደግሞ ዛሬ መክፈት እንችላለን። ዛሬን የሚጠቀሙ ሰዎች በየቀኑ አዲስ ዘመን አላቸው። አዲስ ዘመንን በዓመት አንድ ያለ የሚያከብሩት በየቀኑ ነው። ስለዚህ ለትናንት ጥርጣሪያችን ዛሬ የእምነት ገደብ እንስጠው። ለትላንት ፍርሃታችን ዛሬ የእምነት ገደብ እንስጠው። ለትናንት ኃጢአታችን ዛሬ የንስሐ ገደብ እንስጠው። የፍሬ ዘመን እናደርገው። እግዚአብሔር ይመስገን። ነፍሳችን በእጃችን ወገኖቼ። ጠላቶቻችን ቢጎዱን ስራ ነው ያሳጡን ጠላቶቻችን ቢጎዱን ገንዘባችንን ይወሰዱበት። ጠላቶቻችን ቢጎዱን ስማችንን ያጠፉት። ጠላቶቻችን ጎድተውን ከሲኦል ማስወጣት አይችሉም። የራሳችንን ምርጫ ግን ከሲኦል ያስገባናል። ጠላቶቻችን ምንም ቢጨክሙ ሲኦል ሊያስገቡን አይችሉ አይችሉ። የገዛ ምርጫችን ግን በሲኦል እንድንኖር ያደርገናል። ስለዚህ የሰው ልጅ ትልቅ ጠላቱ ክፉ ምርጫው ነው። ዛሬ ምርጫችንን እንቀድሰው። ዛሬ ዛሬ ብቻ አይደለም። ዛሬ ትንሽ አይደለም። ዛሬ ቀላል አይደለም። ዛሬ የዘላለም ውሳኔ የሚወሰድበት ነው። በተሰቀለው ጌታ በክርስቶስ እንመን። በደላችንንና ኃጢአታችንን በደሙ እናጽዳ። እሱ እንዳለን እንኑር። እንዳልነው ኖረን ታውከናል። እንዳለው እንኑር። እሱን እንመነው። የሕይወታችንን መሪ ለሕይወት ካፒቴን ለክርስቶስ እንልቀቅለት። እሱን አምነን የሚመጣውን እንሁ ነው። እሱን አምነን የሆነውን ንሁ ነው። እሱን ማመን ትርፍ አለው። እሱን ማለት ዋጋ አለው። የጌታን ስም የሚጠራ አያፍርም። የጌታን ስም የሚጠራ ይድናል። ከሚመጣው ጥፋት ሁሉ ይድናል። በገዛ ዘመኑ በራሱ ዘመን ያቺ ዘመን መቼ ነች? አሁን ናት። አሁን ናት ወገኖች፣ እቺ ጀንበር አትለፍባችሁ አትለፍባችሁ የገዛ ቤተሰቦቻችሁን የተቀየማችሁ፣ ወዳጆቻችሁን የተቀየማችሁ ይሆናል። ብላችሁ ጀምራችሁ ያልሰመረላችሁ ዛሬ ገድቡት፣ ዛሬ ጨርሱት፣ ዛሬ ፋይሉን ዝጉት። ነገ ከክርስቶስ ጋር አዲስ ዘመን ይሆን። አለበዛ ወገኖች ቁጥር አይለውጥም፣ ቀን አይለውጥም። ያው ሰኞ እኮ ነው፣ ያው ቁጥር ነው ያለው። የሚለውጠን ውሳኔ ነው የሚለውጠን ከእግዚአብሔር ጋር መስማማት ነው። የሚለውጠን እንደ ጌታ ሐሳብ መኖር ነው። ዛሬ ገንዘባችን ናት። በትላንት አትበሳጩ፣ አልፋለች፣ አትመጣም። በነገማ አትጨነቁ፣ ላይ ይደረስባት ይችላል። ዛሬ ገንዘባችን ናት፣ እንስራባት። ትልቅ መክሊታችን ዛሬ ናት። ልብ አድርጎ ገበሬ በአንድ ዘመን ይዘራል፣ በሌላ ዘመን ያጭዳል። ዛሬ ትዘራላችሁ፣ ነገ ደግሞ ታጭዳላችሁ። ስለዚህ ዛሬ የዘር ዘመን ትሁን። ብዙ ከዘራችሁ ትንሽ እንኳን ማጨዳችሁ አይቀርም። ዋግ ቢመታው አንበጣ ቢበላው መትረፉ አይቀርም። ብዙ መልካምነት ዝሩ፣ ብዙ ጸሎት ዝሩ፣ ብዙ ወዳጆች ላይ ዝሩ፣ ብዙ ቃል ዝሩ። አንድ ቀን ያፈራል። ዛሬ የዘር ዘመን ነች። እግዚአብሔር ይመስገን በክፉም በደግም የትላንትን ዛሬ እያጨድን ነው። የዛሬን ደግሞ ነገ እናጭዳለን። ስለዚህ መልካም እንዝራ መልካም እናጭዳለን። ዛሬ የአዝመራ ቀን አድርጎ የሰጠን ጌታ ስሙ ብሩክ ይሁን። የአዝመራ ቀን አድርጎ የሰጠን ነገ የምናጭደው በጎ አዝመራ የምንዘራበት ቀን አድርጎ እድል አድርጎ የሰጠን የእስራኤል አምላክ ስሙ ብሩክ ቅዱስ ይሁን። በእውነት ዘመኑን ስለሰጠን ይሄ ዘመንም የእኛ ስለሆነ ባለጊዜዎችም ስለሆነን እግዚአብሔር ይመስገን። እንደኛ ያለ ባለ ጊዜ ስለሌለ፣ ምክንያቱም እግዚአብሔር ያጽናናን ሰዎች ነን። ክርስቶስ ንጉሳችን የሆነልን ሰዎች ነን። ከሚመጣው ጥፋት በቤቱ የጠለለን ሰዎች ነን። ሐዘናችንን በቃሉ የሻረልን ሰዎች ነን። ደክሞን መተን በርትተን የምንመለስ ሰዎች ነን። ትንፋሻችን ልትወጣስ እንደገና በቃሉ የምትመለስ ናት። እንደገና የምንሰራ ፈርሰን የምንበጅ ሰዎች ነን። በእርግጥም እንደኛ ያለ ባለ ጊዜ ማንም የለም። ዛሬን ገንዘብ አድርጎ የሰጠን ጌታ ስሙ ብሩክ ይሁን። ገንዘብ ሲያስቀምጡት ይወርዳል፤ ሲሰሩበት ግን ይበዛል። እንድንሰራበት፣ እንድናበዛው፣ መክሊቱን እንድናትርፍበት ጸጋ ያግዘን። አቤቱ አምላካችን እግዚአብሔር ሆይ በእውነት ስለ ዛሬ እናመሰግናለን። ዛሬ የኛ ስለሆነች፣ ዛሬ ያንተ ስጦታ ስለሆነች፣ ዛሬ ገንዘባችን ስለሆነች፣ ዛሬ ፍሬ ስለሆነች፣ ዛሬ ድል ስለሆነች ዛሬ ደግሞ የአዝመራ ቀንም ስለሆነች ዛሬ ደግሞ መኸር ሆና ደግሞ የትላንቱን የምናጭድባት ቀን ስለሆነች ዛሬ መዝሪያ ዛሬ ማጨጃ ስለሆነች ዛሬ መወሰኛ ዛሬ መቀበያ ስለሆነች ዛሬ ዛሬ ብቻ ስላልሆነች በጊዜ ውስጥ ያለች ዛሬ ዘላለማዊ ውሳኔ ያለባት ከጊዜ ውጪ ሆነ ዓለም የምታወርስ ስለሆነች፣ ስለ ዛሬ ተመስገን። ጌታ ሆይ ዛሬን እንድንሰራ አባት እባክህ እርዳን። ጊዜ እያለን ጊዜ እንዳንጠብቅ ጸጋህን አብዛልን። ስለ ሁሉም ያንተ ስም ብሩቅ ቅዱስ ይሁን። ዛሬያችን በአንተ ስለተዋበ ተመስገን። በአንድ ልጅ በኢየሱስ ክርስቶስ ያለ ክብር ጽን ለአንተ ይገባሃል፣ ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።